ክርስቶስ ኢየሱስ የኔና የእናንተ መለኮታዊ ፌቨር ፌቨራችን። የውላችሁ ቢዩታችን አይደለም፣ ከለራችን አይደለም፣ አለባበሳችን አይደለም፣ የሆነ የአፍንጫችን አቀማመጥ የቁመታችን መርዘም ማጠር አይደለም። አውር ፌቨር የኛቀ በተቀባይነት በገባንበት፣ በወጣንበት ሁሉ፣ በቆምንበት፣ በተገኘንበት ሁሉ የእኛ ተቀባይነት ክርስቶስ ኢየሱስ በሕይወታችን ላይ መለኮታዊ ወይም ዲቫይን የሆነ ፌቨር እንዲገለጥ የእግዚአብሔር ውስደምና የእግዚአብሔር ማቹሪቲ ያስፈልገናል። ፕሬይድ የእግዚአብሔር ፌቨር ማለት የእግዚአብሔር ማንነት፣ የእግዚአብሔር ካራክተር፣ የእግዚአብሔር ባህሪው፣ የእግዚአብሔር ደግነቱ፣ የእግዚአብሔር ቸርነቱ፣ የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና፣ የእግዚአብሔር ሰውን መውደድ፣ የእግዚአብሔር ፍቅር በእኔና በእናንተ ተገልጦ ሲኖር ዳስ ዘ ማኒፌስቴሽን ኦፍ ፌቨር። ሰላም ሰላም፣ ቅዱሳን እንዴናችሁ? ኢየሱስ ክርስቶስ ጌታ ነው። ዛሬ ደግሞ የእግዚአብሔርን ቃል ሼር አረጋችኋለሁ። ሼር የማረጋችሁ የእግዚአብሔር ቃል ስለ ዲቫይን ፌቨር ኢየሱስ ክርስቶስ ጌታ ነው። በሁሉ አቅጣጫ በህይወታችሁ፣ በኑሯችሁ፣ በመግባታችሁ፣ በመውጣታችሁ፣ በልጆቻችሁ፣ በትዳራችሁ፣ በቢዝነሳችሁ፣ በአገልግሎታችሁ፣ በእናንተና በእናንተ ነገር ላይ አምናለሁ የሰማይ አምላክ ቅዱስ እግዚአብሔር ታላቅ የሆነውን መለኮታዊ የሆነውን ሞገስ በእናንተ ላይ እንደሚያመጣ አምናለሁ። በሞገስ ኃይል ለነገሮቻችሁ ሁሉ መልስን አግኝታችሁ ድልን አግኝታችሁ ቪክትሪን ተቀናጅታችሁ በብዙ ደስታ በብዙ ኃይል በብዙ ሞገስ በእግዚአብሔር ዘንድ ምስጋና እንደምትሆኑ አምናለሁ። ኢየሱስ ክርስቶስ ጌታ። ሞገስን ከእግዚአብሔር ቃል አንጻር ወይም አልቲሜት የሆነውን ፌቨር ማውራት ትፈልጋለሁ። ፕሬ ደ ሎርድ። ለምሳሌ በመጽሐፍ ቅዱሳችን ከብሉ ኪዳን እስከ አዲስ ኪዳን ድረስ በጣም ብዙ ጊዜ ፌቨር ተብሎ ተጽፏል። በእያንዳንዱ መጽሐፍ ቅዱስ ውስጥ ባለ ታሪክ ውስጥ የእግዚአብሔር ሞገስ የተገለጠባቸው አባቶች፣ የተገለጡባቸው ቅዱሳኖች ነበሩ። ኢየሱስ ክርስቶስ ጌታ ነው። ዛሬ ፎከስ አድርጌ ማውራት የምፈልገው በክርስቶስ ኢየሱስ በኩል ስለተገለጠው መለኮታዊ ፌቨር ነው፣ መለኮታዊ ሞገስ ነው። ፕሬዝ ዘለው ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከሁሉ በፊት ይህንን ቃል ዲፋይን ማድረግ ፈልጋለሁ። ፌቨር የሚለው ቃል በጣም በብዙ መጽሐፍ ቅዱስ አስተማሪዎችና ስኮላሮች ዲፋይን ሲደረግ አክሰፕተንስ ወይም አክሰፕት መደረግ ወይም ተቀባይነት ማግኘት ተብሎ ተተርጉሟል። ኢየሱስ ክርስቶስ ጌታ። በጣም እውነትና ትክክለኛ ትርጉም ነው። ዛሬ ግን እማወራው ሞገስ እኛ በክርስቶስ ኢየሱስ በኩል በእግዚአብሔር ፊት ስላገኘ ነው። ሞገስ በእግዚአብሔር ፊት በክርስቶስ ኢየሱስ ፍጹም ስራ ስለተቀናጀ ነው። ሞገስ ነው ማወራው ማለትም እኛ በሰው ፊት ስላገኘነው ብቻ ሳይሆን እኛ በአንዳንድ ሲችዌሽኖቻችን ወይም በሕይወታችን እንዲሆኑ ከምንፈልገው ነገር ተነስተን ስላገኘነው ሞገስ ወይም ስለምናገኘው ሞገስ ብቻ ሳይሆን ዛሬ ራዲካል የሆነና ሀይር የሆነ ፌቨርን ማውራት እፈልጋለሁ። ያም ደግሞ በልጁ በክርስቶስ ኢየሱስ ፍጹም ሥራ በኩል የተገለጠ መለኮታዊ የሆነ ሞገስ ነው። ያ ሞገስ ደግሞ እኛ ጋር የደረሰ ወይም ደግሞ እኛ በዚህ ሞገስ ተቀናሽተን በእግዚአብሔር ዘንድ ፌቨርድ እንድንሆን ያደረገን የናዝሬቱ ኢየሱስ ክርስቶስ ነው። ስለዚህ ዛሬ ሞገስን የማውራው ከክርስቶስ አንፃር ነው። ሱስ ጌታ ነው። ሃሌሉያ። ሉቃስ ምዕራፍ 2 ከቁጥር 52 ያለውን ቃል አነባለሁ። ይህ ክፍል ስለ ኢየሱስ ነው የሚናገረው እንደዚህ ይላል። ኢየሱስም ደግሞ በጥበብና በእውቀት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ሃሌሉያ፣ ጌታ ነው። የፓሽንም ባይብል ትራንስሌሽን so did his wisdom and maturity the favor increased upon his life the favor increased upon his life በህይወቱ ላይ ኢንክሪዝ የሚያደረግ መለኮታዊ ምን ነበረ? ፌቨር ነበር ይላል። ኢየሱስ ክርስቶስ ጌታ ነው። ይህን ስፍራ የውላችሁ ኢየሱስ ክርስቶስ በሞገስ ያድግ ነበር ማለት እኛ ወይም ብዙዎቻችን ተስማምተን እንደምንተረጉመው ሞገስ የሆነ በጣም ቆንጅዬ ነበር። አፍንጫው ስልክክ ያለ ነበር። አይኖቹ በጣም የሚያማምሩ ተለቅ ተለቅ ያሉ ዓይኖች ነበሩ። ጸጉሩ እጅግ ረጅም ነበረ፣ ቁመናው እጅግ የሚያምር ነበር፣ መልከ መልካም ነበር እያለን አይደለም። በዚህ ስፍራ ላይ የላቸው መጽሐፍ እንደሚናገር ኢየሱስ ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ሃሌሉያ። በቁመት የሚለውን ቃል እዚህ ጋር ከቁመት ጋር ከፊዚካል አፒራንስ ጋር ሳይሆን እንግሊዘኛውን ሄዳችሁ ስታነቡ ማቹሪቲ ይለዋል። ኢየሱስ ክርስቶስ ጌታ ነው። ትራንስሌሽኑ የግሪኩ ትክክለኛው ትራንስሌሽን ቁመት ሳይሆን ማቹሪቲ ነው። ፕሬድ ዘ ሎርድ። የኢየሱስ ክርስቶስ በሞገስ ኢንክሪዝ አቅም ያለው በምን ውስጥ ነው ካላችሁ በውዝደም ውስጥና በማቹሪቲ ውስጥ ነው። ኢየሱስ ክርስቶስ በውዝደምና በማቹሪቲ በፌቨር ምን ያደርግ ነበረ? ኢንክሪዝ ያደርግ ነበረ። በውዝደምና በማቹሪቲ የእግዚአብሔር ፌቨር በእሱ ላይ ምን ያደርግ ነበር? ኢንክሪዝ ያደርግ ነበረ። ይሄ ፌቨር ቅድም እንዳልኳቸው የሆነ የሰው ወይም የሂዩማኒቲ ቢውቲ ብቻ እንዳይመስላቸው፣ ወይም ደግሞ እኛ ፌቨር ወይም ከሌ ፌቨርድ ነው ሺ ኢስ ፌቨርድ እንደምንለው የሆነ የቁመና ያለባበስ፣ የሆነ የመልክ ምናምን ጉዳይ አይደለም። ይሄ ፌቨር ግን እግዚአብሔር ከዘላለም በፊት በእግዚአብሔር ልብ ውስጥ ወይም በእግዚአብሔር ኢተርናል ቶት ውስጥ የነበረውን ትክክለኛ የሰውን ማንነት ትክክለኛ የሰው ዴፍኔሽን ወደዚህ ምድር መጽሐፍ ቅዱስ እንደሚናገር ቃልም ስጋ ሆነ በእኛ መካከል አደረ ይላል። ኢየሱስ ክርስቶስ ጌታ ነው፣ ሃሌሉያ። ደወር ቢኬም ፍለሽ ይሄ ይሄ ቃል የነበረው ሶርስ የነበረው መጀመሪያ የነበረው ለሁሉ ነገር ፍጻሜ የሌለው አልፋና ኦሜጋ የሆነው ይሄ ቃል ስጋ ሆነ ይላል። ኢየሱስ ክርስቶስ ጌታ ነው፣ ሃሌሉያ። ምን ማለት ነው? ደወር ቢኬም ማን ማለት ነው? ፕሬይ ደ ሎርድ። ስለዚህ የተገለጠው እግዚአብሔር በክርስቶስ ኢየሱስ የገለጠው በእግዚአብሔር ኢተርናል ቶት ውስጥ የነበረውን ፐርፌክት የሆነውን ሰው ይህ ፐርፌክት የሆነ ሰው ደግሞ ትክክለኛው ምንዛሬና ለዚህ ፐርፌክት ለሆነ ሰው ትክክለኛ መገለጫ፣ እውነተኛ መገለጫ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ፕሬይ ደ ሎርድ። ኢየሱስ ክርስቶስ የሰው ልጆች ሁሉ የመጨረሻ መገለጫና የመጨረሻ መብራሪያ ነው። መጽሐፍ ቅዱስ እንደሚናገር እሱ ፍጹም አምላክ ነው። በፍጹም አምላክነቱ አምላክን አምላክነቱ መጠን እግዚአብሔርን በእግዚአብሔርነቱ መጠን ዲፋይን ሲያደርግ፣ በፍጹም ሰውነቱ በኩል ደግሞ ሰውን በእግዚአብሔር ልብ ውስጥ ያለውን ሰው የከበረውን ሰው እግዚአብሔር ሰው የሚለውን ሰው ዲፋይን የሚያደርግ ፐርሰን ነው። ሃሌሉያ! በዚህም ስፍራ እንደሚናገር ኢየሱስ ደግሞ በጥበብና በቁመት በሞገስም በእግዚአብሔርም በሰውን ፊት ያድግ ነበር ብሎ በፌቨር የተገለጠው የኢየሱስ ክርስቶስ ቢዩቲ የሂውማኒቲ ቢዩቲ ነው። ሃሌሉያ! ፕሬዘ ሎርድ! ኢየሱስ ጌታ ነው። ክርስቶስ ኢየሱስ የኔና የእናንተ መለኮታዊ ፌቨር ነው። ፌቨራችን የሁላችሁ ብዩታችን አይደለም፣ ከለራችን አይደለም፣ አለባበሳችን አይደለም፣ የሆነ የአፍንጫችን አቀማመጥ የቁመታችን መርዘም ማጠር አይደለም። አውር ፌቨር የእኛ ተቀባይነት፣ በገባንበት በወጣንበት ሁሉ፣ በቆምንበት በተገኘንበት ሁሉ የኛ ተቀባይነት ክርስቶስ ኢየሱስ ነው። ሃሌሉያ ፕሬይዝ ሎርድ። ክርስቶስ ኢየሱስ የእኔና የእናንተ ፌቨር ነው።

ነው። ለዚህ መጽሐፍ ቅዱስ እንደሚናገር በክርስቶስ ኢየሱስ አምኖ የዳነ ሁሉ የእግዚአብሔር ሕይወት ወይም የእግዚአብሔር አባትነት በእርሱ ላይ ግልጽ ሆኖ በልጅነት ውስጥ እንደሚታይ፣ ያ የአባትነት መልክ በልጅነት ውስጥ ግልጽ ሆኖ እንደሚታይ፣ የመጨረሻው ፌቨር ማለት የመጨረሻው ሞገስ ማለት የእግዚአብሔር መልክ በልጅ ላይ ተገልጦ ሲኖር ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሁላችሁ በዚህ ስፍራ ላይ እንደሚናገረው ፌቨር ካምስ ፍሮም ዊዝደም ወይም በግሪኩ ሶፊያ ይለዋል። ዘ ጋድ ካይንድ ኦፍ ዊዝደም አብሶሊት ዊዝደም ራዲካል ዊዝደም ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሶፊያ የእግዚአብሔር ጥበብ ማለት ነው። ሌላው ምንድነው? ማቹሪቲ ነው። ፌቨር ካምስ ፍሮም ዊዝደም አንድ ማቹሪቲ ይሁላችሁ የእግዚአብሔር ጥበብ እናንተ ጋር ካልደረሰ እናንተ ጋር በደረሰው በእግዚአብሔር ጥበብ ወደ ማቹሪቲ ካልመጣችሁ ወይም በህይወታችን ላይ በአንተ ህይወት ላይ መገለጥ አይችልም። በህይወታችን ላይ መለኮታዊ ወይም ዲቫይን የሆነ ፌቨር እንዲገለጥ የእግዚአብሔር ውስደምና የእግዚአብሔር ማቹሪቲ ያስፈልገናል። ፕሬይዝ ደ ሎርድ። ኢየሱስ ክርስቶስ ጌታ ነው። ፌቨር ካምስ ፍሮም ውስደም አን ማቹሪቲ ይሄ ውዝደም የሆነው ደግሞ ክርስቶስ ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ክራይስት ኢስ ዘ ዊዝደም ኦፍ ጋድ። ኢየሱስ ጌታ ነው፣ ሃሌሉያ። ስለዚህ የእግዚአብሔር ፌቨር በኔና በእናንተ ላይ የሚገለጠው በውስደምና በማቹሪቲ ነው። ያ ውስደም ደግሞ ክርስቶስ ነው። ክርስቶስን በማወቅ ወደ ማቹሪቲ ትመጣላችሁ። ክርስቶስን ማወቅ ማለት ወደ ማቹሪቲ መምጣት ማለት ነው። አንድ ሰው ማቹር ማረግ ከፈለገ ክርስቶስን ማወቅ አለበት። ክርስቶስ ደግሞ የእግዚአብሔር የእውቀት መዝገብ ነው። ክርስቶስ ደግሞ በቃሉ በኩል ለኔና ለእናንተ ሪቪል ዳርጓል። በቃሉ በኩል የተገለጠውን ይህን ክራይስትን ከህይወታችን ጋር ባዋሃድ ነው። ከእግዚአብሔር ቃል ጋር ጊዜ በወሰድን ቁጥር የእግዚአብሔር ውዝደም ለኛ እየተገለጠ ይመጣል። ወደ ማቹሪቲ እንመጣለን። አያችሁ፣ ዲቫይን ፌቨር ከውዝደሙና ከማቹሪቲ ውስጥ የሚወጣ ነው። ፌቨር ከጥሩ አለባበስ የሚወጣ አይደለም። ፌቨር ከጥሩ አነጋገር የሚወጣ አይደለም። ፌቨር ከጥሩ ቁመና የሚወጣ አይደለም። ፌቨር የሚወጣው ከውዝደምና ከማቾሪቲ ነው። ውዝደሙ ደግሞ ክራይስት ነው፣ ኢየሱስ ክርስቶስ ጌታ። ፌቨር ማለት እቺን ፓራግራፍ ያንብብላችሁ። ሞገስ ማለት ወይም መለኮታዊ ሞገስ ማለት ክርስቶስ ኢየሱስ ፍፁም ስራ በኩል የተቀናጀነውን ልጅነት ማለትም የእግዚአብሔርን መልክና ማንነት በእኛ በኩል ሙሉ ለሙሉ መግለጥ ማለት ነው። የእግዚአብሔር ፌቨር ማለት የእግዚአብሔር ማንነት፣ የእግዚአብሔር ካራክተር፣ የእግዚአብሔር ባህሪው፣ የእግዚአብሔር ደግነቱ፣ የእግዚአብሔር ቸርነቱ፣ የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና፣ የእግዚአብሔር ሰውን መውደድ፣ የእግዚአብሔር ፍቅር በእኔና በእናንተ ተገልጦ ሲኖር ዳስ ደ ማኒፌስቴሽን ኦፍ ፌቨር ይላችሁ። የዲቫይን ፌቨር ማኒፌስቴሽን ፊዚካል ብሌሲንግ አይደለም። የዲቫይን ፌቨር ማኒፌስቴሽን ፊዚካል የሆነ አፒራንስ አይደለም። የዲቫይን ፌቨር ማኒፌስቴሽን የእግዚአብሔር ፍቅር በእኔና በእናንተ ላይ ሲገለጥ የእግዚአብሔር መልክ በእኔና በእናንተ ላይ ሲታይ ነው። የእግዚአብሔር ቁመና በእኔና በእናንተ ላይ ሲታይ ነው። የእግዚአብሔር ጽድቅ በእኔና በእናንተ ላይ ሲታይ ነው። የእግዚአብሔር ቅድስና በእኔና በእናንተ ላይ ሲታይ ነው። የሱ ሆሊነስ ከኔ በእኔና በእናንተ ላይ ሪቪልድ ሲያደርግ፣ ዳስ ደ ቢዩቲ ኦፍ ፌቨር፣ ዳስ ደ ዴፊኔሽን ኦፍ ፌቨር። ኢየሱስ ክርስቶስ ጌታ ነው፣ ሃሌሉያ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል። ቆላስይስ ምዕራፍ 2 ቁጥር 9 ላይ ያለውን ቃል አንብብላቸው። በእርሱ የመለኮት ሙላት በሰውነት ሁሉ ተገልጦ ይኖራል። ለአለቅነትና ለሥልጣናትም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል ይላል። በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። ይላችሁ ፌቨር ማለት በእርሱ ያለው የመለኮት ሙላት፣ በእርሱ ያለ ቅድስና፣ በእርሱ ያለ እውቀት፣ በእርሱ ያለ እምነት፣ በእርሱ ያለ ማቹሪቲ፣ በእርሱ ያለ ውዝደም፣ በእርሱ ያለ ሆሊነስ፣ በእርሱ ያለ ጽድቅ፣ በእኛ ሪቪል ዳርጎ ሲገለጥ፣ ያኔ መለኮታ ወይም ዲቫይን ፌቨር በእኔና በእናንተ ላይ ማኒፌስት ማድረግ ጀመረ ማለት ነው። ኢየሱስ ክርስቶስ ጌታ ይላችሁ ዋነኛውና ታላቁ ዋነኛውና መሰረታዊ የሆነው የሞገስ ዴፊኒሽን የእግዚአብሔር መልክ በሙላት በእኔና በእናንተ ላይ ሲገኝ አንድ ሰው ፌቨርድ ነው፣ ወይም አንድ ሰው በጣም ይህ ሰው ሞገሳም ነው የሚባለው። ቅድም እንደነገርኳችሁ ከቢዩቲው ወይም ከፊዚካል አፒራንሱ ተነስተን ሳይሆን የእግዚአብሔር ልጅ ኢየሱስ ክርስቶስ በዚህ ሰው ተገልጧል ወይ በምመለከተው ሰው በንግግር ውስጥ አለ ወይ? በላይፍ ስታይል ውስጥ አለ ወይ? በሚያስተምረው ትምህርት ውስጥ አለ ወይ? በህይወት ውስጥ አለ ወይ? በመግባት በመውጣት ውስጥ የእግዚአብሔር ህይወት ይታይበታል ወይ? የእግዚአብሔር ፍቅር ይታይበታል ወይ? ምህረት ይታይበታል ወይ? ይቅርታ ማድረግ የሚችል ሰው ነው ወይ? ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እኔ የውላችሁ ፌቨርን ወይም ሞገስን ዲፋይን ከሚያደርግ ብርቱና ዋነኛ መስታወት መካከል አንዱ ፎርጊቭነስ ነው። ምህረት የማያረግ ሰው በፍጹም የእግዚአብሔር ፌቨር በላዩ ላይ ሊገለጥ አይችልም። የእግዚአብሔርን ፌቨር በላያችሁ ላይ ማኒፌስት እንዲያደረግ የምትፈልጉ ከሆነ በሄዳችሁበት ሁሉ በተገኛችሁበት፣ እግሮቻችሁ በረገጠበት ስፍራ ሁሉ ተጎጂም ሁኑ፣ ጎጂ ሁኑ፣ ማለት በዳይም ሁኑ ተበዳይም ሁኑ። ቤተኛው ማቅጣጫ ለምህረት እና ለይቅርታ ቀዳሚ ሰው መሆን አለባችሁ። በህይወት ዘመናችሁ ሁሉ ለይቅርታና ለምህረት ቀዳሚ ሰው ከሆናችሁ የእግዚአብሔር ፌቨር በእናንተ ላይ ያለ መከልከል ማኒፌስት ማድረግ ይጀምራል። ኢየሱስ ክርስቶስ ጌታ ነው። ይህንን ቃል ላንብብና ከዚህ ቃል አንጻር የእግዚአብሔርን ሞገስ ዲፋይል ለማድረግ እሞክራለሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርም ማለት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ነው የማወራው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፤ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድር ላይ ሁሉ በምድርም የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፤ በእግዚአብሔር መልክ ፈጠረው፤ ወንድና ሴትም አድርጎ ፈጠራቸው ይላል። እግዚአብሔር ሰውን ምናለው በመልኩ ፈጠረው ይላል። ፌቨር ማለት ሰው በተፈጠረበት በዛ በእግዚአብሔራዊ ማንነት መገለጥ ማለት ነው። ፌቨር ማለት ሰው በተገኘበት በዛ ምንጭ መገለጥ ማለት ነው። ፌቨር ማለት የተገኘበትን ምንጭ ሪፍሌክት ሲያደርግ ማለት ነው። ፌቨር ማለት ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ይሁላችሁ። የፈጠረው ወይም በዚህ ስፍራ እግዚአብሔር አባት ነው። ጋሪ ደ ፋር ጋዲስ አባ ኢየሱስ ክርስቶስ ጌታ ነው። ፋር ወይም አባት ማለት ምንጭ ማለት ነው። እኛ ደግሞ ምንድን ልጆች ነን። ኢየሱስ ጌታ ነው። የምንጩ ወይም የአባት ወይም የመገኛችን ሪፍሌክሽኖች ነን። ፕሬዝ ዘ ሎርድ ሞገስ ሙሉ ለሙሉ ስቴትመንቱን ማለት ራዲካል በሆነ ዴፊኒሽን ሲብራራ ሞገስ ማለት የእግዚአብሔር መልክ በልጅ ላይ በሙላት ተገልጦ ሲታይ ማለት ነው። ሃሌሉያ ፕሬዝ ዘ ሎርድ አንድ ምሳሌ ልስጣችሁ። ለምሳሌ በጣም የምትወዱት ወዳጃችሁ ወዳጃችሁ በጣም የምታውቁት ወዳጃችሁ ልጁን አጋጣሚ በአንድ ኤቨንት ላይ ብታገኙት ወይ ደግሞ በአንድ ካፌ ውስጥ ብታገኙት ወይ በአንድ መዝናኛ ቦታ ብታገኙት ልጁን አይታችሁት ልጁ የአባቱን መልክ ያስታውሳችኋል። ስለዚህ ልጁን እንኳን በጣም ይሄ ቅርብ ወዳጃችሁ ልጁን እንኳን ባያስተዋውቋችሁ ልጁን አይታችሁ አባቱን ስለምታቁ፣ ምክንያቱም ልጁ አባቱን ስለሚመስል፣ ሄዳችሁ ቀጥታ የከሌ ልጅ ነ አረል ትሉታላችሁ። ለምን በምን በመልኩ ላይ የአባቱ መልክ ታትሟልና፣ ራሱ ሪፍሌክት የሚያደርገው የአባቱ ምንድን ነው መልክ ነው። ኢየሱስ ክርስቶስ ጌታ ነው። ልክ በዚህ ስፍራ ፌቨር ማለት የላቸው ራዲካል የሆነ ዲቫይን የሆነ ፌቨር በህይወታችን የማይታየውን አንሲን የሆነውን እግዚአብሔርን ሪቪል የምናረግበት ኃይል ነው። ሞገስ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር ሰውን በመልኩ እንደፈጠረ፣ እግዚአብሔር ሰውን በምሳሌው እንደፈጠረ፣ ኢንሂዝ ኢሜጅ ኢንሂዝ ላይክነስ እንደፈጠረ ይህንን ሰው ደግሞ በዚህ በተፈጠረበት ኢሜጅና ላይክነስ ሆኖ ሲመላለስ ወይም ደግሞ የምንጩን የፈጣሪውን መልክ የፈጣሪውን ባህሪ፣ የፈጣሪውን ቸርነት፣ ደግነት በሱ ወይም በሂዩማኒቲነቱ ወይም በሰውነቱ ሲገልጠው ሪቪልድ ሲያደረገው ያ ፌቨር ይባላል። ኢየሱስ ክርስቶስ ጌታ ፌቨር ማለት ወይም ፌቨር ኢዝ ኢንቪዝብል ጋድ ቪዝብል ኢን ሂዩማን ላይፍ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ፌቨር ወይም ይሄ ሞገስ የምንለው ነገር የማይታየው አምላክ በሁማኒቲ ላይፍ ውስጥ በእኔና በእናንተ ውስጥ ተገልጦ በግልጽ ሲታይ ማለት ነው። ኢየሱስ ክርስቶስ ጌታ። ጂሰስ ኢስ ደ ፌቨር ኦፍ ጋድ። ፌቨር ኢስ አ ፐርሰን፣ ሂዝ ኔም ኢስ ጂሰስ። ቅድመም ይህንን ብየዋለሁ። ፕሬይ ደ ሎድ ላችሁ ዮሐንስ ምዕራፍ 1 ቁጥር 18 ላይ ይህንን ቃል ብላችሁ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለው አንድያ ልጁ እርሱ ተረከው ይላል። እግዚአብሔርን ያየው አንድስ እንኳን የለም፣ በእቅፉ ያለው አንድያ ልጁ ምን አለው ይላል ተረከው ይላል። ኢየሱስ ክርስቶስ ጌታ ነው። በእቅፉ ማለት አልቲሜት የመጨረሻው አልቲሜት ፌሎሺፕ ያለው የመጨረሻ ከእግዚአብሔር ጋር የተጠጋጋው ኢየሱስ ክርስቶስ ጌታ ነው። በጣም ከእግዚአብሔር ጋር ክሎዝ የሆነው ልጁ ኢየሱስ ክርስቶስ ምን አደረገው? ይህንን መልክ ሪቪልድ አደረገው። እግዚአብሔርን ያየ አንድስ እንኳን የለም፣ ነገር ግን ክርስቶስ ኢየሱስ ሙሉ ለሙሉ የማይታይ አምላክ ምሳሌና ነጸብራቅ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን ያየው አንድም የለም፣ ነገር ግን እግዚአብሔርን ክርስቶስ ነው ብሎልናል፣ ገልጦልናል። ለዚህ ነው መጽሐፍ ቅዱስ ሲናገር በዮሐንስ ምዕራፍ 14 ላይ ፊልጶስ አንድ ጥያቄ ጠይቋል እንግዲህ ወልዳን ተነ አይተንሃል መንፈስ ቅዱስ ደግሞ እኔ ሰሄድ ይመጣል ብለሃል በቃ እንደውም አንድ ጥያቄ ይሄ የመጨረሻ ጥያቄ ነው አብን አሳየንና ይበቃን አላ ኢየሱስ በጣም ተደነቀ እስካሁን ከእኔ ጋር ይሄንን አታውቅም ነበራል እኔም ያየ አብን አያለ ኢየሱስ ክርስቶስ ጌታ ኢየሱስ መለኮታዊ የሆነው ታላቅ የሆነው ምንጭ የሆነው አልፋና ኦሜጋ የሆነው የሆነ ፈጣሪ የሆነው የህይወት ምንጭ የሆነው አምላክና ጌታ እግዚአብሔር እርሱ ራሱ ነው። ሃሌሉያ። እርሱ ፍጹም አምላክ ነው። ፕሬይ ደ ሎርድ ፕሬይ ደ ሎርድ ኢየሱስ ክርስቶስ ጌታ ነው። አት ሴም ታይም እዚህ ጋር ሪቪልድ ያደረገው እዚህ ቃል ላይ ኢየሱስ ሪቪልድ ያደረገው የገለጠው ያብራራውና የተረከው አባቱ ነው ሎርድ ኢየሱስ ክርስቶስ። በሞገስ አደገ ስንል የእግዚአብሔርን መልክ የእግዚአብሔርን ካራክተር፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን ደግነት ለዩማኒቲ ሁሉ እንደኔና እንደናንተ ስጋን ለብሶ ሪቪልድ አደረገ፣ ገለጠ፣ ወይም ማንፌስት አደረገ እያለ ኢየሱስ ክርስቶስ ጌታ። ሌላው ሉቃስ ምዕራፍ አንድ ቁጥር 26 ላይ ያለው ቃል ነው። ይህንን ቃል ላንብበው። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስሟ ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት። በዚህ ስፍራ ላይ ጸጋን የሞላብሽ የሚለውን እንግሊዝኛውን ሄዳችሁ ስትመለከቱ ፌቨርድ የሆንሽው ነው ሚላት ኢየሱስ ክርስቶስ ጌታ። በእግዚአብሔር ፊት ሞገስ ያገኘሽው በእግዚአብሔር ፊት ፌቨር ያገኘሽ፣ ደስ ይበልሽ። ሃሌሉያ! ምክንያቱም የህይወት ምንጭ የሆነው የሰው ልጆች ሁሉ ኃጢአት የሚያስወግድ፣ የሰው ልጆችን ሁሉ በደል የሚያስወግድ፣ የሰው ልጆችን ሁሉ ሞት የሚሞት፣ የሰው ልጆችን ሁሉ ትንሣኤ የሚነሳ ታላቅ የሆነ የሰው ልጆችን ዋጋ የሆነ፣ የሰው ልጆች ምትክ የሆነ፣ የሰው ልጆች የኃጢአት ስርየት የሆነ ክርስቶስ በአንቺ ይመጣል አላት በዚህ ይሄ በህይወትሽ እንዲሆን አንድ ነገር ሆኗል። ይሄ በህይወትሽ እንዲሆን የሆነበት ዋነኛው ነገር ሞገስ ነው ይላታል። ሃሌሉያ። በማርያም ህይወት ውስጥ ሞገስ ምንድን ያደረገው ካላችሁ፣ በማርያም ላይ የመጣው ፌቨር፣ ዲቫይን ፌቨር ክርስቶስ ከሷ እንዲገኝ አድርጓል። ሃሌሉያ። ዛሬ እያወራኋችሁ ያለሁት ስለሆነ ስለሆነ ስለሆነ ዝም ብሎ ፌቨር አይደለም እያወራኋችሁ ያለሁት። ዲቫይን ስለሆነ ራዲካል ስለሆነ ፌቨር ነው እያወራሁላችሁ ያለሁት። ሃሌሉያ። ዛሬ እያወራሁላችሁ ያለሁት ራዲካል የሆነው ወደ ማርያም ህይወት የመጣውን ፌቨር ነው እያወራሁላችሁ ያለሁት። ወደ ማርያም ህይወት የመጣውን ሞገስ ከእሷ ክርስቶስ እንዲገኝ አድርጓል። የተመረጠችው በፌቨር ነው። የተመረጠችው በሞገስ ነው። በእግዚአብሔር ዘንድ ሞገስን አግኝታ ነው። ተቀባይነትን አግኝታ ነው። አክሰፕታንስን አግኝታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አት ደ ሴም ታይም ባይ ደ ፓወር ኦፍ ዲስ ፌቨር እግዚአብሔር እኛ ደግሞ በእግዚአብሔር ፊት ተቀባይነትን አግኝተናል። እግዚአብሔር የተቀበለው ሰው ማንም ሪጀክት ሊያደረገው አይችልም። እግዚአብሔር የተቀበለው ሰው ሲስተም ሪጀክት ሊያደረገው አይችልም። እግዚአብሔር የተቀበለው ሰው ዲያብሎስ ሪጀክት ሊያደረገው አይችልም። ምክንያቱም እኛ ፍጹም በሆነው ራዲካል በሆነው ፌቨር በኩል ተቀባይነትን አግኝተናል፣ አክሰፕታንስን አግኝተናል። ፕሬይ ደ ሎርድ ኢየሱስ ክርስቶስ ጌታ ነው። ታውቃላችሁ ዛሬ እያወራሁላችሁ ያለሁት ስለ መለኮታዊ ፌቨር በክርስቶስ ኢየሱስ በኩል ስላገኘ ነው ፌቨር

በጌታ በኢየሱስ ስም ጸልይላችኋለሁ። ሞገስ፣ የእግዚአብሔር መልክ፣ የእግዚአብሔር ባህሪ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔና በእናንተ በሙላት ተገልጦ እንዲኖር ያደርገዋል። የሞገስ የመጨረሻውና ወይም ደግሞ ራዲካል የሆነው ዴፊኒሽን ሞገስ ማለት የእግዚአብሔር ማንነት የእግዚአብሔር መልክ የእግዚአብሔር ኢሜጅ የእግዚአብሔር ባህሪ የእግዚአብሔር ካራክተር በእኔና በእናንተ ላይ ሪቪልድ አድርጎ ሲታይ ማለት ነው። ፕሬይ ደ ሎርድ ኢየሱስ ክርስቶስ ጌታ ነው።